ጎበዙ ውሻ። ከቡችልነቱ ጀምሮ በአንድ ገበሬ ቤት ውስጥ ያደገ አንድ ውሻ ነበር። ገና ቡችላ ሳለ የገበሬውን ትናንሽ ልጆች እያጫወተ አብሯቸው እየሮጠ ጨርቅ ኳሳቸውንም ርቃ ስትሄድ በአፉ በማምጣት ያገለግላቸው ነበር። ቀስ በቀስ እያደገ ሲሄድም የሚኖርበትን ገበሬ ቤት ከሌባና ከአውሬ መጠበቅ ጀመረ። ቀን ቀን በጎቹ ሜዳ ላይ ሳር ሲግጡና ውሃ ሲጠጡ ከቀበሮና ከተኩላ ይጠብቃቸዋል። ፀሐይ ለመጥበለቅ ስትቃረብ ደግሞ ከግራና ከቀኝ እንዲሁም ከኋላ በመዘዋወር በጎቹ መንገዳቸውን እንዳይስቱ እየነዳ ወደ ቤት ይመልሳቸዋል። ሌሊት ሲሆን ደግሞ ዶሮዎቹን ሸለመጥማት፣ አህዮቹን ጅብ፣ በጎቹን ቀበሮና ተኩላ እንዳይበሏቸው ግቢውን እየዞረ ይጠብቃል። እንግዲህ እንዲህ እያለ ሲሰራ ይህ ሁኔታው ከሁሉ የበለጠ ቀበሮና ተኩላን አስቀየማቸው። እንዴት የኛው አይነት ፍጥረት ሆኖ ሳለ በግ እንኳን እንዳን እንዳንሰርቅ ያደርገናል በማለት ተነጋገሩ። ቀበሮና ተኩላ ቀን ቀን በጎቹን ከሚጠብቅበት ሜዳ ድረስ እየመጡ መልክ ሁሉ የእኛን ይመስላል፣ እስቲ ጭራህን፣ ጥርስህን፣ አይንና አፍንጫህን ተመልከት እስቲ የግር ጣትህን ይው። ሁሉም ነገርህ የኛ አይነት ነው። ታዲያ እንዴት በእኛ በወገኖችህ ላይ ትጨክናለህ? እረተው ምን አለበት አንድ በግ እንኳን ብትሰጠን፣ ወይ ሰርቀን ስንወስድ ዝም ብትለን እያሉ ይለምኑታል። ውሻውም በርግጥ ሁሉ ነገራችን አንድ አይነት ነው፣ ሁሉንም ተመልክቼዋለሁ። ነገር ግን ስራችን አይመሳሰልም። እኔ ሰርቼ በላለሁ። እናንተ ግን በማጭበርበር በማታለልና በመስረቅ ትኖራላችሁ። ሰርታችሁ ብሉ። ሌብነትና ማታለል አይጠቅማችሁም። ሂዱ፣ እግዜር ለእናንተ ያሰናዳቸው ድንኩላና ሚዳቋ ጫካ ውስጥ አሉላችሁ እያለ ይመልስላቸው ነበር። ይሄ ውሻ ቀን ቀን በረኝነት ለሊት ለሊት ደግሞ በዘበኝነት ያለማቋረጥ ለረጅም አመታት ሲሰራ ኖረ። ቀስ በቀስ ግን አዳዲስ ከተወለዱ በጎችና ፍየሎች ጋር መሮጥና መጠበቅ እያቃተው መጣ። ሁኔታውን የተመለከተው ገበሬውም ውሻውን ቤት እንዲውል አድርጎ እረኛ በመቅጠር በጎችን ሲያስጠብቅ፣ ለሊት ለሊት ግን ግቢውን የሚጠብቀው ይህ ውሻ ነበር። እንደ ልቡ ተሯሩጦ ግቢውን መጠበቅ ቢያቅተውም በአይኑ ከማየት ይልቅ በአፍንጫው በማሽተት የተኩላን፣ የቀበሮን፣ የሸለመጥማጥንና የጅብንም ሆነ የሌባ ጠረን ሲሸተው በመጮህ ገበሬው እንዲነቃ ማድረጉ አልቀረም። ቀስ በቀስ ግን ድምፁ ደከመበት፣ መተኛትም አበዛ፣ መሮጥ ቀርቶ መራመድ እንኳን አቃተው። ከዕለታት አንድ ቀን ማታ ገበሬው ወደ ቤቱ ሲገባ ይህን ውሻ በሩ ላይ ተኝቶ አየው። ጸጉሩ ከላዩ ላይ መርገፍ ጀምሯል አይኑ ሞጭሙጮ ሞራ ለብሷል እግሩም ተወለጋግዷል ደስ የሚል ፀጉሯም ጭራው በጭቃና በቆሻሻ ተለውሶ እንደ ድሮው ጌታው ሲመጣ ወዲህና ወዲያ ማለቱን ትቷል ዝንቦችም ውሻው ላይ ያለውን ቆሻሻ ስለሚወዱ ወረውታል ጠንካራና ወጣት ሳለ በአፉ የሚይዛቸው በእግሩ መትቶ የሚገድላቸው ዝንቦች ዛሬ አይኑን ወረውና አፉ ላይ ተሰባስበው እያየ እግሩን አንስቶ ቀርቶ ጭንቅላቱን እንኳን በማነቃነቅ ከላዩ ላይ ማባረር አቅቶት ተመለከተ። ገበሬውም ወደ ቤቱ ገብቶ ሚስቱን፣ ይሄ ውሻ በጣም አርጅቷል፣ ስለዚህ ገመድ አዘጋጅተሽ ጠብቂኝ፣ ጎትቼ ወስጄ ገደል እጥለዋለሁ አላት። ይህንንም ያ የደከመ ያረጀ ውሻ ሰማና በጣም አዘነ። ወደ ጓሮም ሄዶ አለቀሰ። የዚህ ጊዜ አንድ ወጣት ቀበሮ አየውና ምን ሆንክ በማለት ጠየቀው። ውሻውም ከልጅነቴ ጀምሬ እዚህ ግቢ ውስጥ ነው የኖርኩት። የገበሬውን ልጆች ሳጫውት ቀንቀን በጎችና ፍየሎች ሳግድ፣ ሌሊት ደግሞ ሌባ እንዳይገባና አውሬ እንዳይበላቸው ስጠብቅ ጉልበቴን ሳልቆጥብ ሳገለግል ቆየሁ። አሁን ግን ማርጀቴን አይቶ ገደል ወስዶ ሊጥለኝ ገመድ እንድታዘጋጅለት ሚስቱን ሲያዝ ሰምቼ ነው የማለቅ ሰው ሲል ለወጣቱ ቀበሮ ነገረው። ይህ ቀበሮ ጫካ ውስጥ የሚገኙትን እንስሳት እያደነ የሚበላ እንጂ የሰው ንብረት የማይነካ ነበር። አይዞህ፣ ነገ ጠዋት መጣና ከሞት አድንሃለሁ አለው። እንዴት አድርገህ ታድነኛለህ? እንዲያውም በጎቹን ልትበላይ መጣ መስሎት፣ አንተኑ እንዳይገለህ የቅረብህ አትምጣ አለው። የለም አይገለኝም? ይልቅ ስማ ገበሬው ልጅ ወልዷል አይደል ሲል ጠየቀው። አሁን ምን ነው? አለ ሽማግሌው ውሻ ህፃኑ ጠንካራ እንዲሆን እናቱ ጠዋት ጠዋት ፀሐይ ልታሞቀው ታወጣው የለ? አዎ፣ እሱን ይዤ ሄዳለሁ አለ ወጣቱ ቀበሮ። እንዴ አይሆንም። ምን ማለት ነው? እኔን ለማዳን ህፃኑን ምን ያደርግልሃል? አለው ህፃኑን ልብስ ነክሼ ይዝና ቀስ እያልኩ እሮጣለሁ። ያኔ አንተ የተቻለን ያህል ጩህና እንደምንም ወደ እኔ ሩጥ። ሰዎቹ ህፃኑን ይዤ አንተ ስታባረኝ ሲመለከቱ ህፃን ልጃቸውን እንዳዳንክላቸው ይረዳሉ እኔም አንተን የፈራሁ መስዬ ልጁን በመጣል ወደ ጫካ ሮጣለሁ ሲለው አስረዳው ይገርማል ምንም ጥሩ ነገር ሳላደርግልህ እንዴት ልትረዳኝ ፈለግ አለው አታስታውስም እንጂ በጣም ትልቅ ውለታ የዋልክልኝ? እንዴት የት ነው ደግሞ ጥሩ የውለታ የዋልኩልህ እስከማቀው ድረስ ለአባትህም ቀበሮ ሆነ ለአጎትህ ተኩላ አንድ በግ እንኳን እንዲወስዱ አልፈቀድኩላቸውም አለው። የለም ድሮ አባቴ ቀበሮና አጎቴ ተኩላ እየመጡ ሲለምኑ የሰው ንብረት አልሰጥም። ሰርታችሁ ብሉ ለእናንተ የሚሆን ሚዳቋና ተኩላ እግዜር ፈጥሮላቸዋል በማለት መክረሃቸው ነበር። እኔ ያን ምክር ተጠቅሜ ወደው ወደ ጫካ ተመለሱ። አባቴ ግን በግ ሊሰርቅ ሲል ገበሬው በጥይት ገደለው። አጎቴ ተኩላም ፍየል ሊሰርቅ ሲሄድ በሳር በተሸፈነ ወጥመድ ተያዘና ሰዎች ደብድበው ገደሉት። እኔ ግን ይሄው በአንተ ምክር መሰረት ሰርቼ ስለኖር በህይወት ተገኝቼ ያንተንም ውለታ ለመመለስ በቃው አለውና ተለያዩ። ጠዋት የገበሬው ሚስት ህፃን ልጇን ሰሌን አንጥፋ ፀሐይ እንዲሞቅ በዚያ ላይ አስተኝተው ለገበሬው ገመድ ልትፈልግ ወደ ቤቷ ገባች። የዚህ ጊዜ በምክራቸው መሰረት ወጣቱ ቀበሮ ህፃኑን ይዞ ሲሄድ፣ አሮጌ ውሻ እየተንገዳገደ በመሮጥ ባረጀ ድምፁ ጮኸ። የህፃኑን ለቅሶና የውሻውን ጩኸት የሰሙት ገበሬና ሚስቱ ወደ ውጭ ሲወጡ ልጃቸውን ቀበሮ ይዞት ሲሄድ፣ ውሻው ደግሞ ሲያባረው ተመለከቱና ልጁን ለማስጣል ወደ ቀበሮ ሮጡ። ቀበሬውም በተናገረው መሰረት ህፃኑን ጥሎ ወደ ጫካው ገባ። ገበሬውም አሮጌ ውሻ ህፃን ልጁን ስላዳነለት በጣም በመደሰት ውሻውን አቅፎ ካመሰገነው በኋላ በሳሙናና በውሃ አጠበው። ከዚያም እቤት ውስጥ አሮጌ ልብሶችን በማንጠፍ አስተኝቶ ጥሩ ጥሩ ምግብ እየሰጠው እስከ ዕለተ ሞቱ ድረስ አኖረው ይባላል። ስለዚህ ልጆች ጥሩ መስራት ለራስ ነው።